ውጤት እየጠበቅን ያለነው ሁላችንም ማን ነው የጓጓው እንደኔ ዛሬ ውጤቱን ለማየት የሀንዬን ውጤትን ለማየት ማለት ነው ወይዘሮ ሜላትና ሀንዬ እናትና ልጅ የሚሆኑበት የሚታወቅበት ቀን እንደኔ ማን ነው የጓጓው ከዚ ድራማ ውስጥ እርግብና ባዩሽ የምትባል ሴትዮ አይኔ ባያያቸው ለምን የሚያሴሩት ስራ የሰውን ለማስለቀስና ሰውን ለማስጠላት የሚያሴሩት ስራ በጣም በጣም ከሰው ልጅ ሰው እንደ ሰውኛ ከሚያስብ እንደ ሰው ሆኖ እህልና ውሃ ከሚበላና ከሚጠጣ የማይታሰብ በጣም የማይታሰብ የጭንቅላት ጠዋሳይ ነው፣ እየሰራቸው ያለችው ባዩሽ የምትባል ከዚህ ድራማ ውስጥ ግን ባዩሽና እርግብ ቢወጡ አቤት ድራማው እንደት እንደሚያስደስት ነበረ። እነሱ ከመጡ ግን ሀንዬ ደስተኛ አይደለችም። እርግብ የምትባለ ቤት ከመጣች ሰላም አታለች ሰላም አታለች። ሀንዬ ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቶ ወድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሁኔ ደህና ነኝ አልሐምድሊላሂ። እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነትን መተሳሰብን፣ ሀገራችንን ሰላም ላይ ያድርግልን። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር ሀሳብ አስተያየት በኮሜንት እንደውም ነባር ቤተሰቦቼ ለምሰጡኝ ለምታበረታቱ ላይክ ሼር ለምታደርጉልኝ ከልብ ከልብ አመሰግናለሁ። ቪዲዮን ከመጀመራችሁ በፊት ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉኝ፣ ተወዱታላችሁ። ለዛሬ በኖላዊ ክፍል አርባ አራት ከች ብያለሁኝ። ሁላችንም በጉጉት የምንጠብቀውና በስስት የምናያት ማለት ነው ሀንዬ ውጤት ምን እንደሆነ ነው። ሁላችንም ባለፈው ዲ ኤን ኤ ውጤት ሊሰጡ ቀጠሮ እንደተያዘ ነበር ያለቀው ማለት ነው። ዛሬ የዲ ኤን ኤ ውጤት ምን ይሆን ውጤት ውስጥ የማን ነው ብለን ሁላችንም በጉጉት እየጠበቅን ነው። ግን ቢሆንም ውጤቱ ይህን እንደሆነ ማንኛችንም ቢሆን ውስጣችን ቢያቅም፣ በመካከላቸው ግን ሸይጣን እየሆነች ባዩሽ የምትባል ሴትዮ ስላለች ውጤቱ ይህን ይሁን አይሁን እያሉ እችንም እኔ በበኩሌ ውጤቱን እያዘዋወረች እና ውጤቱን በሌላ ስለምታሰራው የእርግብ ነው ብላ እንደምታመጣው እርግጠኛ ነኝ። ለምን በውጭ እንኳ በስልክ የማውራቷ እና በስልክ የማሴሯ አልበቃት ብሎ ዛሬ ደግሞ ብላ ብላ ወይዘሮ ሜላት ቤት መታ። ወይዘሮ ሜላት ያው ጥሩ እንደሆነች ና ሀንዬና ምላስ አይወዷትም። ማንም ሰላምና ምላስ አይወዷትም። ባዩሽን በጣም መጥፎ ብዛት፣ ሰላም አትወዳትም። ለምን ስራ ነገሯ ሁሉ በጣም የሚያስጠላ ከእሷ የማይጠበቅ ነገር ስለሆነ አትወዳትም ማለት ነው። እንዳያችሁት ቪዲዮ ሁላችሁም መታ የምታደርገው ድርጊትና እንዴት ለማስመሰል ልጅ ሐናስ ብትሆን ሬች ልጅ ይችርግብ የምትባል በቃ ፈጠን ፈጠን ያለች ናት። እኔ ምናምን አላስደሰተኝም። ስለዚህ የዲኤችኤን ውጤቱ ምርመራ መካሄዱ በጣም ደስ ይላል። እንደውም ልጅሽ ማንኛ ማንኛይቱ እንደሆነች ለመለየት ያበቃሻል ስትላት፣ ወይዘሮ ሚላት እንዴ፣ ባዩሽ አንቺም ተጠራጠርሽ እንዴ? እርግብ የኔ ልጅ እንዳልሆነች አንቺ ተጠራጥረሽ ነው? እንደ አንቺንም ሀና የሆነ ነገር በቃ አብልታሻለች ማለት ነው፣ እንደ ልጆቼ አንችም ተቀየርሽ ማለት ነው ስትላት፣ አይ እንደዛ ማለት ሳይሆን ዲኤችኤን ውጤቱ መመርመሩ ጥሩ ነው ላንቺም የሆነ የጭንቅላት እርካታ ይሰጥሻል። ማንኛቸው ልጆች እንደሆኑ ማየት ትችያለሽ ብላ ነበር የተናገረችው። እሷ ግን ኩሽና ገብታ ያሴረችውን ሲራ እና የተናገረችውን ንግግር ለእርግብ ሁላችንም እንደሰማነው ነው የሚሆነው። እርግብ አንቺ ይህን ያክል የፈራሽበት ምንድን ነው? አንቺ ስራሽን ስሪ። መጫወት ያለብር ለብርና ለብር ብቻ ነው። ስራዬን እንዳታበላሽ። ስራዬ እግብ መግባት አለበት ስለዚህ አንቺ ልጅ መሆንሽ አይቀርም ብላ ለእርግብ ብትነግራትም፣ እርግብም አክስቴ የተማመንሽበት ነገር ምንድን ነው? ለእኔም ንገሪ የተማመንሽበትን ለእኔም ንገሪ ብትላት፣ ልትነግራት አልቻለችም። ያንን መጨረሻ ላይ እነግርሻለሁ ነው ያለቻት ለእርግብ እንኳን ለራሱ መናገር አልፈለገችም ማለት ነው። የሀኒ አባት ሆስፒታል እንደገቡ፣ ሀኒ ዛሬ ስራ አርፍዳ ነበር የመጣችው። ለምን አባቷን ጥላ መምጣት አትችልም? አባቷን ጥላ መምጣት የማትችልበት ምክንያት ብቻውን አባቷ ሆስፒታል ስለገባ። ትናንትና ሁላችንም እንዳየነው የአባቷ ቀጠሮ ቀን ቢሆንም ግን ከሀንይ ጋር ስለተነጋገሩ በቀጠሮ ሰዓት አልሄደም። ለምን? ወይዘሮ ሚላት የምታውቀው የአባቷ ቀጠሮ ትናንት እንደሆነ እንጂ ዛሬ እንደሆነ አታውቅም ነበረ እና እንደ ውሸታምና እንደ ሌባ፣ እንደ አስመሳይ ወይዘሮ ሚላት ለራሱ ሀንይን እንደዛ ነው ያዩት። ግን ሰላም ማለት ነው ሰው ብሎ ዝም በጣም ጥሩ አስተዋይ፣ በጣም ጎበዝ በቃ ናት። በጣም አሴርም ለደወለችለትና ሀኒ ደውላ ለአሴር ናት ብሎልኝ፣ እኔ ወደ ስራ መግባት አለብኝ፣ ስለዚህ ለአባቴ ብትተካልኝ ወደ ስራ ያገባለሁ ስትል፣ እሱም ኦኬ መጣሁልሽ ችግር የለውም መጣለሁ። አባቷ ግን እሷ ከዛ በፊት መሄድ የፈለገችው ቤተ ክርስቲያን ሂዳ ለምን ለአባቷ የእኔ ቤተሰቦችን አገኘሁ ብላ መናገር እንደት እንደምትናገር ስለጨነቃት ነበረ። ቤተ ክርስቲያን እጂ ከዛ ወደ ስራ ሄዳለሁ አባቴ፣ ስለዚህ አንተን አሲር ይወስድሃል ስትለው አባቷ ደግሞ አይ እንደዚህ ትናንት ማስቀይሜ ዛሬ ብቻሽን ቤተ ክርስቲያን አለክሽም። ከመቼ ወደዚህ ነው ደግሞ ብቻሽንስ ቤተ ክርስቲያን መሄድ በጧቱ የጀመርሽው? ስለዚህ የሆነ ነገር አለ አንቺ ጋር የደበቅሽ ነገር አለ ስትለው ምንም የደበቅኩ ነገር የለም አባዬ፣ በቃ ተነስ ሆስፒታል እንሄድ አለች። ሆስፒታል አባቷን ይዛ ሄዳ ለምላስ ደውላ ዛሬ አረፍዳለው ስራ አልመጣም ወይም የምርመራ ውጤቱ የምርመራ የምርመራ ጊዜ ይራዘምልኝ ዛሬ አባቴን ስላመመብኝ ብቻውን ሐኪም ቤት ጥየው መምጣት አልችልም ብላ ብትናገርም፣ ወይዘሮ ሚላት ግን ለምን እንዳይታወቅባት ውሸቷ በአደባባይ እንዳይወጣባት እንጂ ለአባቷ ብላ አይደለም። የአባቷ ቀጠሮ ትናንት እንጂ ዛሬ አይደለም። እኔ አይደለሁ እንደ ሐኪም ቤት ወስጄ ቀጠሮ ያስያዝኩት። ስለዚህ አጭበርባሪ በልጆች መሀል እየገባች በማረባ ሰራተኛ ቤት ልጆች የመቀየራቸው ብዙ ብዙ ነገር ወይዘሮ ሚላት ለራሱ እየተናገረች ነው የተናገረችው። ነገ ጠዋት እንደሚጸጽታትና ለራሷ በቃ እንደሚጸጽታት እርግጠኛ ነኝ። እኔ ግን ከድራማ ውስጥ ባዩሽና እርግብ ቢወጡ ባይ ነኝ። እስኪ ሁላችሁም አስተያየታችሁን በኮሜንት ስጡኝ። ባዩሽና እርግብ ከድራማ ውስጥ ይውጡ። ለምን እዚህ ጋር ትክክለኛ እኛ የምንፈልገው ሀንዬ የወይዘሮ ሜላት ልጁና ደስታዋን ሳቋን ማየት ነው የምንፈልገው፣ እንጂ ሀንዬ ስታለቅስ ወይም ስተተክስ ማየት ስለማንፈልግ፣ ወይዘሮ ባዩሽና እርግብ ወይም ሐሴት እርግብ አትበሉ። ይችላለች ረግብ አትቀርና ማለት ነው። እርግብ አትበሉ። እርግብ እንድትባል እኮ ለራሱ አትፈልግም። ለሰላም ይ አሁን ያንቺ ውጤቱ ምን ይሆናል ብለሽ ነበር የምታስቢው? ስትላት ሰላምም ምንም ይሁን ምንም፣ እኔ አያሳስበኝም። እህት የሆነውን አምኜ እቀበላለሁኝ። አሁን እስኪ አንቺ ከኔና ከሀና ማን ነው የምትወጂው? ስትላት ሁለታችሁንም እወዳችኋለሁ። ማንኛችን ብንሆን ነው ደስ የሚልሽ? ስትላት እንኳ እርግብ ለሰላም እኔ ሀና ብትሆን ደስ ይለኛል። እንዴት ሀና እንተያለሽ? እኔንስ አትወጂኝም? አልወድሽም፣ አልወጣኝም። ግን እኔ ኮ እህትሽ ነኝ፣ ሀና ኮ ሰራተኛ ናት ብትላት ሀና ለራሱ ከመወለድ መዋደድ፣ ስለዚህ ምንም ችግር የለብኝም። እኔ ሀና ከብዙ መላመድ ከብዙ እንደ እህቴ እንጂ እንደ ሰራተኛ መቼም አይቻት አላውቅም። ሀና ና አንቺ ብትቀርቢያት ኑሮ ከኔ በላይ ታስቢላት ና ከኔ በላይ ተወጃት ነበረ። እኔ ግን እህቴ የምትመስለኝ ሀና ናት፣ አንቺ አይደለሽም እያለቻት ነበረ ሰላም ማለት ነው። ለእርግብ እርግብ ምግብ ልትሰራ እንደገባች ነበር። አክስቷ የገባችው ባዩሽ የምትባል ሸይጣን ማለት ነው። በመላስ ክላስ ገብታ ለራሱ እንዴት አንተ ዘረ ክላስክ እያደር ነው የሚያምርበት፣ ክላስ እኮ እያደረ ያምርበታል። እንደ ሴት ክላስ ነው። አሁንማ ክላስ ይንቀምተውኛል ብሎ ሲላት፣ አሁን ምን ነው እህቶች በዙ እንዴት አሁንማ እህትም ሌላ እህትም ሊጨመርልህ ነው። አይ እኔ እኮ በፊትም የውጤት ምርመራ ይመርመሩ ሳይመረመሩ ለራሱ እኔ እኮ ሀንዬ እህቴ ናት እንጂ ሌላ ነገር አይደለም እህቴ ናት፣ እንደ እህቴ ነው የማያት፣ እህቴ ናት። እኔ ውጤቱ ሆነም አልሆነም መቼም መቼም ቢሆንም ሀንዬ እህቴ ናት ብሎ ሲላት ወይዘሮ ባዩሽ አይኗ ፊቷም እንደ በርበሬ ነበር፣ ቅይርይር ያለው ማለት ነው። ደግሞ እውነታ ይዘገያል እንጂ እውነታ ተደብቃ መቼም እንደማትቀር የሁላችንም እናውቀዋለን ማለት ነው። ወይዘሮ ባዩሽ መጨረሻ ላይ እንደምትዋረድ ወይዘሮ እማናት እርግብም እንደምትዋረድ ሀንዬ የወይዘሮ ሜላት ልጅ እንደሆነች እውነታዋ ትወጣለች። ያው በቀደም ወይዘሮ ሜላት ለራሱ አባትሽን አይቼው የማውቅ ይመስለኛል የት እንዳየሁት ባላቅም፣ ግን ከበሽታውም ጋር ወይም ከኑሮም ጋር ሊሆን ይችላል እንጂ መልኩ የት ተቀያየረብኝ እኔ አባትሽን አይቼዋለሁ እያለች ነበር ለሀንዬ ስትነግራት የነበረው ጊዜ እውነታ ተደብቃ መቼ ማትቀርም ወይዘሮ ወይዘሮ ባዩሽ በአሁኑ ሰዓት ውጤቱ የእርግብ ሊሆን ይችላል ውጤቱ ለእርግብ ሊሆን ይችላል ግን እኛ ደግሞ ሁል ጊዜ እንጠብቃለን ከቀን ከቀን በጉጉት የሀንዬ እውነታ እስከምትወጣ ድረስ ማንኛችንም ቢሆን ከሀንዬ ጎን የሀንዬ እምባ እንድታበስ ምላስና ሰላም ከጎኗ ስለሆኑ እኔ በጣም ነው ደስ ያለኝ። በጣም ስለሚወዷት፣ አንተም ለራሱ አላመንከኝም አንተም ተጠራጠርከ ማለት ነው ነው ያለችው ለራሱ ዝምላስን። እኔ ለራሱ እንደማትዋሽ እያወቅኩኝ እንዴት አንቺን እጠራጠርሻለሁኝ እኔ ጥፋተኛ ነኝ እያለ ነበር። ሀንዬም ወደ አባቷ ጋር ተንስታ ሂዳለች።